የቫይራል ፕራንክ የፈጠረው ውዝግብ፣ ባል በይፋ ሚስቱን ይቅርታ ጠየቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ዳናን እግዚአብሔር ይመስገን ነጻነት ነኝ። ለዩቲዩብ ቻናል ያዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ያላችሁን ሀሳብ አስተያየት በኮሜንት ስር እንድታስቀምጡልኝ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የቫይራል ፕራንክ የፈጠረው ውዝግብ ባል በይፋ ሚስቱን ይቅርታ ጠየቀ። በዚህ ሳምንት ቫይራል የሆነ አንድ ቪዲዮ ከፍተኛ የመስመር ላይ ምላሽ አስነሳ። አንድ ባል በአራስ ሚስቱ ላይ ያደረገው ፕራንክ ሳይጠበቅ የተለያየ አቅጣጫ መያዙን ተከትሎ ብዙዎች አስተያየታቸውን ሰጥተዋል። ባልየው አዲስ የወለደችው ሚስቱን ስራ መስራት አለብሽ፣ እዚህ ቁጭ ብለሽ እየበላሽ እኔ ብቻዬን አልቻልኩም፣ እና ሌሎች የልቡን የተባለውን ቃላትን ከተናገረ በኋላ ቀልድ ነው ብሎ ለመስራት ሞክሮ ነበር። ይሁን እንጂ በቀላል ቀልድ የጀመረው ድርጊት ብዙ ሳይቆይ ከተመልካቾች ዘንድ ከፍተኛ ትችትና ተቃውሞ ቀሰቀሰ። በርካቶች አክብሮት የጎደለው እና ስሜትን የማይመለከት ቀልድ ነው በማለት ወቀሳቸውን አሰሙ። የበርካታ አሉታዊ አስተያየቶች ማዕከል ከተነሳ በኋላ ባልየው ለተግባሩ ጥልቅ ጸጸቱን የሚገልጽ ሌላ ቪዲዮ አውጥቷል። በዚህ ቪዲዮ ላይ ሚስቱ ፊት ተንበርክኮ ጉልበቷን እየሳመ በእጁ ስጦታ ገዝቶላት ሲሰጣት እንዲህ ሲል ተሰምቷል። እባክሽ ለሰራሁት ስህተት ይቅርታ አድርግልኝ። አንቺን ለመጉዳት አስቤ አልነበረም። ሚስትየውም በምላሽ በክብር ይቅርታውን ተቀብላ እንዲህ ብላለች፤ ያሳያችሁኝ ፍቅርና ለሴቶች ያላችሁን አክብሮት አደንቃለሁ፣ በጣም አመሰግናለሁ፣ ክብር ይስጥልኝ ብላለች። አሳሳቢው ፈተና ፕራንክ ሲባል ግን ልብ ሲሰብር፣ የአንድ ሰው ስሜት መጎዳት፣ በተለይም አብሯችሁ ቤት የሰራ ልጅ የወለደችላችሁ እና ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። አሁን ላይ አንዳንዶች ለእይታ ወይም ለቪው ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያለቅሱ አሳይተው ወይም የግል የትዳር ጊዜያቸውን ለአደባባይ እያጋሩ መጥተዋል። ይህ ግን ፍቅር አይደለም። ይህ ቀልድ ቀልደኝነት አይደለም። ይህ ንጹህ የሆነ አለማክበርና ንቀት ነው። ከምዕራባውያን ዝንባሌዎች ተኮርጆ የሚመጡ አብዛኞቹ እነዚህ የውሸት ብራንኮች በትዳር ውስጥ ያለውን ታማኝነት ክብርና መተማመን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም። ሁል ጊዜም ክብርሽንና ዋጋሽን አስታውሺ። እውነተኛ ዋጋሽን የሚረዳና የሚያከብር ሰው በጭራሽ ለቫይራል ፕራንክ ሰለባ አያደርግሽም። ትዳር ለቪው የሚቀርብ መድረክ አይደለም። በፍቅር በጥንቃቄ እና በክብር ላይ የተገነባ የድሜ ልክ አጋርነት ነው። ክብርን ወደ ግንኙነታችን እንመልስ። መዋረድን እና ተሳልቆን እናቁም። ጉርሻ ፔጅ። እንግዲህ ውድ ቤተሰቦቼ እስካሁን ያነበብኩላችሁ ከጉርሻ ፔጅ ላይ ነው። በጣም ይገርማል። እንግዲህ ትክክለኛውን ነገር ግልጽ በሆነ አማርኛ ጉርሻ ፔጅ አስቀምጦልናል። ትዳረቃቅ አይደለም፣ እንደዚህ ሚስት የምትቀል አይደለችም። ክብር ይገባታል። ለሴት ልጅ ይሄን ያክል መውረድ ጥሩ መስሎ አይታየኝም። እንግዲህ ከጉርሻ በተጨማሪ የራሴ ሀሳብ ነው ይሄ በጣም አዝኛ አለው። በርካታ ሶሻል ሚዲያዎችንም እንግዲህ ያስቆጣ ተግባር ነው። ምክንያቱም አንድ የምታጠባ ሴት እንባ በፈሰሰ ቁጥር ጡቷ የጡቷ ወተት ይቆማል ይባላል ታውቃላችሁ። እና እንደዚህ ሴት ልጅ በፕራንክ ሰበብና በዩቱብ ሰበብ፣ በብር ሰበብ ማስለቀስ ተገቢ ነው ብዬ አላስብም። ሴትንም ብቻ ሳይሆን ወንድንም ቢሆን ለዩቱብ ፕራንክ ተብሎ አጉል አጉር ቪዲዮዎችን መስራት ማስለቀስ፣ ማስከፋት ተገቢ ነው ብዬ አላስብም። አሁን አሁን ላይ እየተለመዱ ያሉት ፕራንኮች አሉ። በእርግጥ ብዙ ፕራንኮች በመነጋገር ነው የሚሰራው። እኔ ዩቱብ ላይ እንደማየው፣ ቲክቶክ ምናልባት ሊሆን ይችላል እውነተኛ ፕራንክ ሊኖር ይችላል፣ አጫጭር ቪዲዮ ስለሆነ እንጂ፣ ዩቱብ ላይ እውነተኛ ፕራንክ ከስንት አንድ ነው ያለው እንጂ ትክክለኛ እውነተኛ ፕራንክ የለም። በመነጋገር እንደ ድራማ ነው የሚሰሩት። በቃ ህዝብን ነው የሚያጃጅሉት። ለዛውም ወይ ፕራንክ አይባል ወይ ድራማ አይባል። በቃ የሆነ ብቻ በጣም የሆነ የተንዛዛ የሕፃን ጨዋታዎች ምናምን አሉ እና የማይመስል በቃ ጭራሽ የማይገናኝ ነገሮች የሚሰሩ አሉ። ያ ማለት በመነጋገር በጥፊ በመመታታት ምናምን። ሁለት ሴቶች ወደውኛል፣ ከዚችና ከዚችኛዋ መምረጥ አቅቶኛል ምናምን እንደዚህ አይነት ድራማዎች እነሱ ፕራንክ ይላሉ እንጂ ፕራንክ አይደለም። በጣም ብዙ አሉ ስማቸውን መጥቀስ ባልፈልግም የውሸት ፕራንክ የሚሰሩ አሉ። ነገር ግን አንዳንድ የእውነት ፕራንኮች ያስታውቃሉ። አሁን እቺ ልጅ የእውነት ፕራንክ ነው የተሰራችው። ለምሳሌ እነ የተንቢ ቲዩብ ለምለም የተንቢ ወንድሟ ምናምን እነሱ አሁን እውነተኛ ፕራንክ ነው የሚሰሩት። ምክንያቱም ለምለም የተንቢ ውሸትን ማስመሰልን ስለማትወድ በዛ ላይ ስትደነግጥ ሁሉ ነገሯ ያስታውቃል። ደግሞ ብላለች ፕራንክ አልወድም፣ አትስሩኝ፣ ውሸት የተሞላበት ስለሆነ ስላለች እሷ አሁን ትክክለኛ ፕራንክ ነው የምትሰራው። ግን በአብዛኛው የውሸት ፕራንክ ነው አረገዝኩ፣ አገባው፣ ተጣላን፣ ተፋታን፣ ከዛ የውሸት ማልቀስ እንትና፣ እንደዚህ አልፈልግህም አለችኝ፣ ከዛ አስታርቁኝ፣ ታረቅን፣ ከዛ ሌላ ቼክ በላዋ ላይ ጠበስኩ ምናምን ምናምን እንደዚህ አይነት ፕራንኮች በጣም አሉ። ዩቱብ ላይ እነዛ ውሸት ናቸው አትሸወዱ። እየሸወዱ ነው እነሱ ማለት ነው። ግን ይችኛዋ እውነተኛ ፕራንክ ነው የተሰራችው ብዬ አስባለሁ። ውሸት ነው ብዬ አላስብም። ግን ድርጊቱ ትክክል አይደለም። በዛ ላይ አራስ ሴትን እንደዚህ ማድረግ ትክክል አይደለም። ስለዚህ ዞሮ ዞሮ እየፈሰሰ ውሃ አይታፈስም ወደኋላ መመለስ ስለማይቻል አንዴ ተደርጎ ያለፈ ነገር ስለሆነ ወደ ኋላ መመለስ አይቻልም። ነገር ግን ለሌላ ጊዜ ለእነሱም ትምህርት ነው ለሌሎቻችንም ትምህርት የሚሆን ነው። እንደዚህ አይነት አስፈሪ የሆኑ ፕራንኮችን መስራት ተገቢ አይደለም፣ በሕግም ያስጠይቃል። በነገራችን ላይ በዛ ፕራንክ መሀል የሆነ ጉዳት ቢደርስባት የሆነ ነገር ብትሆን ያ ሰው በሕግ ይጠየቃል በግልጽ የተጻፈ ነገር ነው። በህግ መጠየቁ አይቀርም። ስለዚህ ብዙ ትምህርቶችን ከነሱ እንደወሰድን ተስፋ አደርጋለሁ። እነሱም ተምረው ተለውጠው እንደዚህ አይነት ፕራንክ አቁሞ በሌላ ቪዲዮ በጥሩ ነገር እንደሚመጡ ተስፋ እናደርጋለን። ለብር ብለው ለልጃቸው ጭንቀትን፣ ለአራሷም ጭንቀትን እንደማይፈጥር ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ለቻናል አዲስ ከሆናችሁ ግን ፕሪስ ሰብስክራይብ ማድረግ አትርሱ። ተባበሩኝ፣ አግዙኝ። መረዳዳት የኢትዮጵያዊ ባህላችን ነው። ላይክም አደርጉ፣ ምን ችግር አለው? ላይክ ብታደርጉ ሼርም ብታደርጉ መተጋገዝ ስለሆነ እንደዛ እንድታደርጉ በአክብሮት እጠይቃለሁ። በሌላ ቪዲዮ እስክንገናኝ ቻው።